እናንተም ጨከናችሁብኝ። እናንተም ለአባታችሁ ወገናችሁ የእኔን ሞትና ፍትህ ማጣት ዝም አላችሁ። ለካ ይሄ ነው የእናትነት መልሴ። እማ፣ እንደዛ እኮ አይደለም ልንፈልገው ሞክረናል፣ ግን ከየት እናምጣው? ዝም በይ። አስመሳዮች ናችሁ። ለእኔ የምትሞክሩት በዚህ ልክ ብቻ ነው። ይህን የእኔ አባታችሁን ገድየ ቢሆን ኖሮ ትበቀሉኝ ነበር። አስመሳዮች ናችሁ። አስመሳዮች ናችሁ። አስመሳዮች ናችሁ። እ ተመስገን በህልሜ ነውኖ። እማዬ፣ እማዬ በህልሜ መታየሁ ቀሰችኝ ነበር። ማለት ምን ብላ? እንዴት አባታችሁን ማስቀጣት ያቅታችኋል? እያለች ወንድሜ የእናታችን ነፍስ አሁንም ቢሆን አላረፈችም። እሺ፣ ምን ማድረግ እንችላለን? እኛ ለብዙ አመት ፈልግ ነው፣ ግን ልናገኘው አልቻልንም። በቃ እና እንትሆነ የምትለኝ ወንድሜ፣ እማዬ አንዴ ሞታለች። ስሚ፣ እኛም ከዚህ በኋላ የራሳችን ህይወት ነው መኖር ያለብን። እስኪ ራስሽን፣ ምን ያህሉን እድሜሽን ነው እሱን በመፈለግ ያጠፋሽው? በቃ የራሳችንን ህይወት እንኖር። ግን እኮ በቃ ሸቴ፣ ሌላው ቢቀር እኔ እፈልግሻለሁ። በይ አሁን ተኛ እንጂ አሁን ስልኩ ምን ያደርግልሻል? ምግቡን ብትበይ አይሻልም? አንቺን እኮ ነው። እማዬ ካላስቸገርኩሽ ምግቡን ክፍሌ ታመጭልኛለሽ? አባዬ ለምን አቷትን ባህሪዋን እያወቅ ተዋቴ የጉርም ስና ሲወጣለት ይዘዋታል ደም ብናገራት አባቱ አደለው እንዴ? አንተስ ቢሆን ይህም ባህሏን እያወቅ ምን አለ ብትተዋት። ይልቅ የማይናገረውን ምግብ ብሉ። ለእሷን የሄጃ ጣ ወስድላት አሉ ክፍሏ አየ አደለም። እናተ ኳናት ፊት እየሰጠቻት እንደዚ ያበላሻ ልጅቷል አባይ። አንተም እኮ ኃይለኝነትና ቁጣ ነው እንጂ እያሳያተ ያለው ምንም እየተረዳት አደለም ሰማኛለህ። ስለ ልጅ አስተዳደግ ለእኔ አትነግረኝም፣ ገባህ አይደል? አመሰግናለሁ። እኔ የምለው አስቶ፣ ለዚህ ለኪችን ግን ሰው ቢፈልግ አይሻልም? እሱማ ቢሆን ጥሩ ነበር፣ ግን እንደምታውቀው እዚህ ቤት ገብተው ከሁለት ወር በላይ ቆዩ። ምን ማድረግ ይሻላል እኮ ቢሆንም፣ እንደዛ ቢሆንም ሰራተኛ መፈልጉ ሳይሻል አይቀርም። አንቺ ኮ እየተጎዳሽ እኮ ነው። እስቲ ለደላላው ነግረዋለሁ። በጣም ጥሩ፣ እንደሱ ነው የሚሻለው። ብላ ቶሎ ለተባ ስለ ጣፈጠኝ እኮ ነው እኔ ሰጣት ነው። በቃ እሺ። ሰዎቹ ግን እንዳለ ገንዘቤን አስገብተዋል። እህቴ እኔ ግን ስራ እንዳጨርሰው አሁን ሊያንተ ትምህርት ላይ ብቻ እንድታተኩር ነው የምፈልገው። ሌላውን ነገር ለኔቶ ብቻሽን የተጎዳሽ ነው ይገባኛል እኮ አስበልኝ። እንደሆነ ግን ደግሞ በቃ ይሄን ነገር ለኔቶ እስከመቼ? ያኔ ጎዳና ያያለንም አንተ ተማርን ይሰራለሁ ነበር እምትይ አሁንም የቤት ኪራይ ቀለብ የእኔ ትምህርት ቤት ኖሮብንም፣ አንተ ተማርና ይሰራለሁ ነው የምትይኝ። መቼ ነው እሺ የሚሰራው? ስትመረቅ ነዋ፣ የዛኔ ስራ ይኖርካል። እየቀልድ ኩ አይደለም ወንድሜ፣ ስራ ፈት እንደሆንክማ እንዳይሰማክ። አንተ ክ የወሰከው በጣም ትልቅ ኃላፊነት ነው። የኔንም ያንተንም ምኞት ከሆኑ እያሳካ ያለኸው ቢሆኑም፣ ግን አጋዥ ያስፈልግሻል። ተረድቻ ያለው ኩለኔ ብለህ መሆኑን፣ ግን ደግሞ እስኪ ያስበው አንተ ተመርቀ ስራ ይዘ ከዛ ከዚህ የተሻለ ኑሮ ስንኖር ቢዩ እንጂ አይ እኔ በቃኝ። አንተ በደንብ ብላ። ጎረምሳ አደለክ። እንደ ስምኝሻ፣ ይገርምሽ፣ አኮራሻለሁ ሄሎ፣ ደህና ነኝ። እንዴት ነህ? የእውነት ስራ አገኘህልኝ? ማለት ተመላላሽነት ነው አይደለም? እሺ፣ ኧረ እመጣለሁ።

ምን እየሰራሽ ነው? ኦንላይን ላይ እኮ ስለ ፎቶ ኮርስ እየወሰድኩ። ዛሬ ምን ነው ስራ አልገባህም እንዴ? አዎ። ምን ነው ዛሬ ቤቶኝ የምሰራው ስራ አለ እና ለዛ ነው። አንቺን ለወራ ፈልጌ ነበር። ይመችሻል። ስለምን? ስለ አንቺና ስለ አባዬ። ምን አድርጌ ልትለኝ ነው? አንተም ደግሞ በዚህ መንገድ መቀጠል ተገቢ ነው ብለሽ ታምኛለሽ? ይህ እኮ የእኔ ችግር አይደለም። እሱ ሁሌ ነገሮችን በጉልበት ማድረግ ነው የሚፈልገው። አንድም ቀን እንኳ ለእኔ ስሜት ተጨንቆ አያውቅም። ግን እኮ ከከፋቴ መነጨ እንዳልሆነ ሁለታችን ምናውቃለን አደል? ያለ እኔ ትርጉም የለውም። እኔ ከልጅነቴ ጀምሮ ስረዳው አድጌ ነበር። እሱ ግን እኔ ሊረዳኝ እንኳን ፈቃደኛ አይደለም። ግን ደግሞ ዋናው በክፋት አለማሰቡ ነው። ተው እንጂ ወንድሜ፣ አንዲት ከልጅነቷ ጀምሮ በሌሎች አባቶች እየቀናች ላደገች ልጅ እንደዚህ የሚያደርገው አባቷ በክፋት ሆነ አልሆነ፣ ለእሷ ምን ትርጉም ስሜትሽ እኮ ይገባኛል፣ ግን ደግሞ በዚህ መንገድ አይስተካከልም። ግን ደግሞ ቢያንስ ሰላም አገኛለሁ። እሺ፣ ለእኔ ስትይ ይህንን ነገር ታይ። እባክህ፣ እዚህ ነገር ውስጥ አትግባ ወንድሜ፣ እየጠየኩሽ እኮ ነው። ነገሩን ለጊዜው እተዋለሁ፣ ነገር ግን እስከማይደርስብኝ ብቻ ነው። እሺ፣ በጣም አመሰግናለሁ። በቃ ስራሽን ስሪ። ደግሞ ውስጥ ስንገባ አሳይሻለሁ። ነይ ነይ ነይ፣ ደግሞ ኪችን ላሳይሽ። እሽ ኪችኑ፣ ይሄ ኪችን ነው። ሌላውን ወደ ላይ አሳይሻለሁ። እዚች ጋር አንድ የምነግርሽ ነገር አለኝ። ጽዳት ከሁሉ በላይ ጽዳት ነው። ማንኛውም ነገር ስትሰሪ ተጠንቅቀሽ። ሌላው ደግሞ መነግርሽ ባለቤቴ ጨዋ ይወዳል። ስለዚህ ጨው አታበዥም ግን ከሁሉ በላይ ደግሞ ጽዳት በጣም አስፈላጊ እያንዳንዷን ነገር ተጠንቅቀሽ ነው ምሳሌው በሂደት ደግሞ እናያለን ይ ደግሞ ሌላው ላሳይሽ ተከታይ ሽ ላሰሽ ይሄ ደግሞ የሴቷ ልጄ ክፍል ነው። እችን እችን ታጸዳጃለሽ እና የማስጠነቀቀሽ ነገር ልጄ ምንም ብትናገርሽ ታጋሽና ትዕግስተኛ ሆኜ እሺ መዳራ። ይሄ ደግሞ የወንዱ ልጄ ክፍል መኝታ ቤት። ይሄ ደግሞ የኔና የባለቤቴ መኝታ ክፍል ነው። ስለዚህ አንድ የማልፈልገው እና ማልወደው ነገር ማድረግ ያለብሽ ምንድን ነው፣ ሲዘረከረከኝ፣ ባልወደ፣ በፍጹም መዘረከረከ አልፈልግም። ሌላው ደግሞ በር ሳያንኳኩ መግባት ጨርሶ አልፈልግም። ይሄንን ሁሉ ካደረግሽ እኔና አንቺ ተስማምተን እንኖራለን። የምትፈልግን ሁሉ አደረግልሻለሁ። እሺ በይ። ሁሉን ማሳየት ይችላሉ አይደለ? ቀጥ እና እንዳልኩሽ አደራሽ ያልሽ ሁሉ እያደረግሽ ማን ነሽ እፁብ እባላለሁ አዲስ ሰራተኛ ነኝ እሺ አሁን መተሽ ነው አዎ አሁን ጀመርኩት ስትታይ ግን ሰራተኛ ትመስል እንዴ ቆይ ሰራተኛ ደግሞ ምን ይመስላል በአጠቃላይ አንቺ ነው አይመስልም አሁን ይበልጥ ግራ አጋባኝ ይቅርታ ግራ ስላጋባሽ እ ችግር የለውም ችግርማ አለው አንቺ እየሰራሽ እኔ የማበላሸቱ ችግርም አለው። ስራ እኮ ነው። ቤት ማንም የለም እንዴ? አዎ ሁሉም ወጥተዋል። እሺ። እና ከክፍለ ሀገር ነው የመጣሽው? አይ አይደለም፣ እዚሁ ነው ተወልጄ ያደግኩት። እና እንዴት እዚህ ስራ ውስጥ ገባሽ? ወንድሜንና ራሴን ለማኖር ደስት ጥጃለሁ እኔ ነኝ ምን አጠፋው እንዴ ተበላሽ ተኩ ስለነበር ነው ማን አዘዘሽ አረ ማንም አላዘዘኝም እኮ የተበላሽ ስለመሰለኝ ነው በመጀመሪያ ክፍሌ ውስጥ ድጋቢ ፈቅጄልሻለሁ አልፈቀድሽልኝም እና አንቺ ማን ስለሆንሽ ነው ክፍሌ የገባሽው ይቅርታ በጣም እኔ አንቺ ቅርታ ምን ያደርግልኛል ነው ወይስ የጠፋውን ወረቀት ይመልስልኛል የምን ወረቀት ያምንስ ቢሆን እሺ የጣልኩት ቆሻሻ ውስጥ ልፈልገው ከዛስ ከዛ ምናልባት ምናልባት ካገኘሁት ሳትሽ እንዳትመለሽ ምን ጣጣ ውስጥ ማንን? ሰራተኛዋ? አባዬ ሰራተኛ ያስፈልጋል ብሎ እማዬ አመጣቻት። ግን ምን ነው ሳትታዘዝ ክፍሌ ገብታ ደረሰኝ ጣለችብኝ። የምን ደረሰኝ? የክፍያ ነዋ። ሰብኛለሽ። ሁለተኛ ካለ እኔ ፍቃድ ገብተሽ ክፍሌ እንዳታጸድ እና ፎቶግራፈሯ ባለፉው የተወዳደርሽበት ፎቶ እንዴት ሆነልሽ? ብታይ እኮ ሶስተኛ ዙር አለፍክ እና ልታኮርኝ ነዋ። አይቀርም። ፈጣሪ ይመስገነኛማ። ደህና ነን። እደውልልሻለሁ። አለው እያልኩ እኮ ጠፋሁብሽ። አይደለም የማንን አንቺ ነሽ እንዴ? አስደነገጥሽኝ እኮ። ቆይ ምን አይነት ስነ ስርዓት ያልፈጠረባት ሰራተኛ ነው ያመጣችው? ቆይማዬ ምነው ሳልፈቅድላት ክፍሌ ገብታ ደረሰ ጣለችብኝ እኮ። አንቺ በሌለሽበት? አሁ እኔ በሌለውበት እና አጣፋበሽ አላገኝሽውም። እሱማ ከጣለችበት ራሱ ፈልጋ እንድታመጣ አደረኩ። ግን ደግሞ ምን ማለት ነው? በጣም ያናደደችኝ በቃ። እኔ ያነጋግራታለሁ። ተይት አንቺ ዝም በይ አንቺ አብስቲ፣ ለምንድን ነው ሳይፈቀድልሽ ልልና ክፍል ገብተሽ ወረቀቴን የነካካሽው? ለማስተካከል እኮ ገብቼ ሳላስብ ከቆሻሻ ጋር ጥዬው ነው። ሁለተኛ እንዳይደገምሽ፣ አለበለዚያ ግን በራስሽ ፍረጂ። የቢሮ ጉዳይ ተፈታ እንዴ? ያው ጎሏል፣ የተባለው ገንዘብ ተገኝቷል። እንዴት ተገኘ? ድሮም ኦዲት ሲደረግ የተሳሳተ ነገር ነበረ። ያው ተስተካከለላቸው። መጀመሪያም ቼክ ሲያደርጉ ነበር። እንዲሁ ወነጀሏችሁ። አይገርምም። ዝም ብሎ እኮ ነው ስማችን ሲያጠፉ የኖሩት። እንኳንም ተገኘ፣ ዋናው እሱ ነው። ያው እውነት አይደበቅ መቼም። ለማንኛውም እንደዚህ አይነት ነገር ውስጥ እጅሽን እንዳታስገቢ፣ ህግ ላይ በጣም መጥፎ ነው እንዴ ብገባስ? አንተ ልጅ አለህልኝ አይደል? እንዴ! እኔ ምን ላደርግልሽ እችላለሁ? ማለት እማዬ፣ ይህ ብትታሰርም እንኳ ምንም አታደርግም እንዴ? እና ለእኔ ለእናት ያህልኩ ለመቼ ልትሆን ነው ጥብቅና ውስጥ የተማርከው፣ ታዲያ ምንድን ነው? አይ እማ፣ እኔ ማድረግ የምችለው ነው እየነገርኩሽ። ሻሉት አታደርገውም ወንድሜ፣ እማ እኮ ናት፣ እማ እኮ ሰው ናት ማለት እንዴ! አሁን እኔ የሆነ ነገር ውስጥ እንደዚህ አይነት ነገር ውስጥ ብገባ ምን የምታደርግልኝ ነገር የለም ማለት ነው? በህግ ዓለም እኮ ቤተሰብ፣ ትውውቅ፣ ጓደኛ ምናምን የሚባሉ ነገሮች አይሰሩም። ወንድሜ ለእውነት እንደምትሟገት በአቅም በዚህ ልክ ግን፣ ጭራሽ ምንም የምጠብቅ ያህል አቅም እና ስትታሰር ዝም ብያለው እያልከኝ ነው? እውነት እኮ በጉልበት አይቀበርም። ቢቀብሩት እንኳን አንድ ቀን ይወጣል። ስለዚህ የዛኔ መቶ ክፉኛ ከሚያቆስሏት ለእሷም ቢሆን ትንሽ ጊዜ መታሰሩ ነው የሚሻላት። በል፣ በል፣ በል፣ በል አንተን ማመን ዘበት ነው። እማግን የእውነትሽን ነው? እንደዚህ አይነት ነገር ቢፈጠር ከውሸት ጎን እንድቆም ትፈልጋለሽ እንዴ? ለምን አልፈልግም? እኔ እናትሽ እኮ ነኝ። እንግዲህ አዝናለሁ። ይኸውልሽ ለራት ሶስት አይነቶች ይሰራ። እሺ እኔ ግን ስትታይ ሰራተኛ አትመስም። ለምን እንደዛ አሉት? እኔ እንጃ። ግን ስትታይ ምንም አትመስም። ደግሞ ይህን ትትዬ የምትይውን ነገር ተይ። እሺ። እሺ፣ የት ሀገር ሰው ነሽ? እዚሁ አዲስ አበባን ያደኩት። እና ቤተሰቦችሽስ? እናቴ ልጅ እያለው ነበር ያረፈችው። አባቴን ደግሞ ትቶን የጠፋው የት እንዳለ ራሱ አላውቅም። እና ወንድምሽስ? እሱ እንኳን በቅርብ ጊዜ ነው ግቢ የገባው። እና አንቺ ታዲያ ትምህርትሽን ትተሽ ነው አይ እኔ እንኳን እሱን ለማስተማር ሰራ ስለነበር አቋርጫለሁ። በይ ጎበስ በይ በርቺ በርቺ። እጹብ እጹብ እስኪ አምጪልኝ። እን መሻሽ፣ ምነው አመሻ? እባክሽ አንድ ወዳጅ አግኝቼው ከእሱ ጋር ስንጫወት አመሻን። እሺ ጎረምሳው ስራ ጥሩ ነበር? ጥሩ ነበር። ቆይ ደግሞ ሰራተኛ ቀጠርኩ አልሽኝም? እንዴት? አለች አለች፣ ውስጥ

እስከ ዛሬ ተፈልግ ጠፍተህ ዛሬ ከት ተገኘ? ሞልዋ ይዘሽን ያላልኩሽም እንዴ? እዚህ ምን ትጎተቻለሽ? ጨርቅ እኮ እየፈለግኩ ለሞል ወል ብርጭቆ መስበሪ ሳያዝ ደግሞ እንደገና እዚህ ትጎተቻለሽ? አይ እኔ እንደዚህ ነገር አልወድ። እሺ እሺ፣ ቅርታ ትዬ። ይኸውልሽ ወልውለ ስጨርሽ ወደ ቤት ይሽች። እሺ፣ የቢሮ ጉዳይ ተፈታ። እንደ እናንተ ለወደ ቶሮቹ ትንሽ ብር ሰጠናቸውና ናቸውና እንደሚሆን እንደሚያዋርከው እንዲያስተላልፉት አድርገናል። ታደርጋለን። እስከዛሬ ስታጭበረብሩ አልነበር እንዴ? በዚህ ዙር ምን ነው ዘነጋቸው? ይህ ከረፈብ ስራ ነዋ። እየተዘረከረከ ቆይ፣ ደግሞ ይህ አዲሱ አለቃችሁስ ቢሆን ምንድን ነው? እንደዚህ እንደማይበላ የሚሆነው? ወግ ነው ሲዳሩ ማልቀስ ሲሉ የለ እንደሱ ሆኖበት ነው። ወገኛ፣ ወገኝነት እንኳን ለሱና ለዚህ ለድሃ ሀገርም አልሆነም። በቀኝ መገዛት መጥፎ ነው እያሉ ነው እንድች አድርገው ያስቀሯት። ለትንሽ ጊዜ ነው፣ መቀላቀሉ አይቀርም የለበሰው ለምድ ሲውልቅበት። ባይሆን የእናንተ እንዴት ነው? ፈንዱ ተለቀቀ እንዴ? እስቲ ሰሞኑን ይለቀቃል ብለዋል። በዚህ ዙር አሪፍ ድርሻ ይኖረናል።